ወደ እስልምና ደግሞ ከመጣሁ በኋላ ነው በቃ የኔ ህይወት ትክክለኛ ህይወት የሆነውና ወደ ትክክለኛ መንገድ የገባሁት ማለት ነው። አሰላሙ አለይኩም ዋራህመቱላሂ ወበረካቱ። ውድ እና የተከበራችሁ በሀገር ውስጥ ከሀገር ውጭ ያላችሁ ሙስሊም ወንድም እህቶቻችን ሁላችሁን በያላችሁበት ያላህ ሰላምና አዝነት ከእናንተ ጋር ይሁን። እነሆ ዛሬ የምንገኘው በሀላባ ዞን በቆሊቶ ከተማ በታላቁ ኑር መስጂድ ግቢ ውስጥ ነው። እንደተለመደው ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። በቅድሚያ ይህን ፔጅ ፎሎ፣ ላይክ፣ ሼር፣ ሪፖርት፣ ኮፒሊንክ በማድረግ ቤተሰብ ይሁን። ዛሬ እንደተለመደው አንድ እንግዳ ይዤላችሁ መጥቻለሁ። ይህ እንግዳም እንደምናውቀው አዲሱ ዑመር ወይም ሰለምቴው ዑመር በመባል ይታወቃል፣ ወይ በቀድሞ ስሙ ሄኖክ ቦክሰኛው በመባል ይታወቃል። ይህ ወንድማችን በቅርቡ ነው ወደ እስልምና የመጣው። ወደ እስልምና እንዴት ሊመጣ ቻለ የሚለውን ከሱ አንደበት የምንሰማ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ በአላህ ስም ጠይቃለሁ። ወደ እስልምና ከመጣ በጣም ቅርብ ጊዜ ነው እና እስልምና ከመጣህ በኋላም ያለው ዲናዊ እንቅስቃሴ በጣም ደስ ይላል ወደ እስልምና እንዴት ልስመጣ ቻልኩ ወይም እንዴት ልታስብ ቻልኩ? በመጀመሪያ ደረጃ ሰላም አለይኩም ወራህመቱላሂ ወበረካቱ። እስልምና ውስጥ ደግሞ ከመግባቴ በፊት የነበረኝ ሕይወት ያው አብዛኛውን ማህበረሰብ ላይ የሚታወቀው እና እዛ በቤተክርስቲያንም ዙሪያ ባለ ያው እዛ ውስጥ የማገልገል ያው ነገራቶችን እስቲ ይሄን ነገር ያው ንጽጽርና ያንን ንጽጽርን በማድረግ እና ንጽጽርን በማንበብ ከዛ በኋላ የእስልምና ውስጥ ልገባበት የመጀመሪያ የቻልኩበት እንትን መንገድ ብዙ ጓደኞች እስልምና ላይ ያሉ ብዙ ጓደኞች አሉ እና ያ እስልምና ላይ የነበሩ ጓደኞች የሚያደርጉት ስነ ምግባራዊ ወይም ደግሞ ዲኑ የሚያዛቸው ስነ ምግባር ያ ነገር በጣም እኔን ይገዛኝ ነበር። ከሌላው ሃይማኖት አንጻር ሳይ እኔ ያለሁበትን እና እስልምና ያሉ ልጆች የሚያደርጉትን ነገር ሳይ ምን አለ እኔም እንደዚህ የምገዛው እንደዚህ በብቸኝነት የማመልከው አምላክ ብዬ ያንን ነገር ደግሞ ማየት መገንዘብ ስላለብኝ ማንበብ ጀመርኩኝ። ከዛ በኋላ አንብቤ ያወኩት አንብቤ የተረዳዋቸው ነገሮች ደግሞ ወደዚህ ወደ እስልምናን የጋበዙኝ ማለት ነው። ወደ እስልምና ከመጣህ በኋላ ያለ ህይወት እንዴት ነው? ህይወትን እንዴት አገኘው? በመጀመሪያ ደረጃ አልሀምድሊላሂ እስልምናን አላህ ስለወፈቀኝ ማለት ነው እና የሆነ ትልቅ የመመረጥ ትልቅ የሆነ አንጃ ህይወቴ ላይ ስኬት ያገኘውበት ዲን ነው እስልምና ማለት ነው። እና የሆነ የሰው ልጅ ህልም ያው በብዙ ነገር ሊሳካለት ይችላል። ግን እኔ የኔ ህልም የተሳካው እስልምና ውስጥ ገብቼ ነው እና የኔ ህይወት አልሐምዱሊላህ በሰፊው ወቃ እስልምና ውስጥ አላህን የምገዛበት አላህን የማመልክበትን በቃ በብቸኝነት የምገዛው በብቸኝነት ትላንትና ሲሆነ ስወዛገብ የነበረውን እንትን አላህን ብቻ በብቸኝነት አግኝቼ በብቸኝነት ጠይቄ በብቸኝነት ምላሽ አግኝቼ የጠየኩትን ሁሉ ሰቶኝ እኔ እንጃ ለእኔ የሰጠኝን ዲን ያው ልገልጸው አልችልም። ብቻ አልሐምዱሊላህ። በመቀጠል ደግሞ ያው ወደ እስልምና በመጣህበት በቅርብ ጊዜ ውስጥ ማሻላህ ወደ ትዳር እንደገባ ያ ሁላችንም የምናውቀው ነው። እና ወደ ትዳር ልትገባች አልክ። በመጀመሪያ ደረጃ ያው ወደ ትዳር ልገባበት የቻልኩት የመጀመሪያው እንትን መጀመሪያ ምንም በቃ የሚያስጠላ ላይፍ ውስጥ ነበርኩኝ። እና በዛ በነበርኩበት ግን ላይፍ እስልምናን ከገባው በኋላ እስልምና ውስጥ ከገባው በኋላ ረመዳን ውስጥ ነውና፣ ያን እስልምና ላይ የረመዳን ጾም ላይ አላህን እለምነው ነበር ያ ረቢ ከዚህ ይወጣ ታውጣኝ ወደ ሐራም አትክተተኝ እያልኩኝ እለምነው ነበረ። ያን ደሞ አትክተተኝ የምለውን ያን ዱዐ ሰምቶኝ አላህ ደሞ እዛው እስልምና ላይ መስለሜ ያስደሰታት አንዲት እህቴ እንተ በቃ አሰላም አለይኩም ወራህመቱላሂ ወበረካቱ ብላ ጀመረች። በዛው አወራን። ከዛ በኋላ ምንም ብዙም ሳንቆይ አትዳሩስ ገባን። አልሐምዱሊላህ አሁን ላይ ያው የልጅ አባት ሆኜ ያለው እና ያን የልጅ አባት ያደረገችኝ ሚስቴ አላህን ለእኔ እንደ ስጦታ ከእስልምና ቀጥሎ ሁለተኛ ጸጋ የሰጠኝ ትልቁ ጸጋ እሷን ነው። ከሷ በኋላ ደግሞ አልሀምዱሊላህ ትልቅ ጸጋ አሁንም ጨምሮልኛል። እኔ እንጃ ይሄን አላህን በምን እንደማመሰግነው ይሆን አላላል የሚደረግበት አይነት በቃ ያው ምገልጸው ነገር

ወተዋ ሰው ቢል ሐቅ ወተዋ ሰው ቢል ሰብር ማሻአላ ማሻላ። ያው እንደምናየው ወንድማችን በቅርቡ ወደ እስልምና መጥቶ ያው መጀመሪያ ከቤተክርስቲያን ወይም ከተስተ አገልጋይነት ለእስልምና መቶ ዛሬ ላይ ደስ ብሎ ሁኔታ ቁርአንን እየቀራ ይገኛል ወንድማችን። በመጨረሻም አንድ ጊፍት አለኝ። ይህንን ስጣታ የሚያዘጋጅልን ወንድማችን ሪያድ ሱራጅ ይባላል። ደቡብ አፍሪካ ነው የሚገኘው። ይህ ወንድማችን ሁሌም በኸይር ስራ የሚያግዘን የሚደግፈን ነው። ወንድማችን ሱራጅ፣ በአላህ ስም ከልብ እናመሰግናለን። ምን ተሰማህ? እንጃ ብቻ መግለጽ የማልችለው እና ወንድሜንም በጣም አመሰግናለሁ። እኔን ያው ቀልቤን እንደዚህ እንዳስደሰተ አላህ እሱንም በሁሉ ነገር ያስደስተው እና አንተንም ደግሞ አላህ ይሄንን ለአንተ ያለኝን ሪስፔክት አላህ ነው ያው የውስጥን የሚያውቀውና አላህ በሰፊው ለሁሉን ነገር ጨምሮ ጨማምሮ አላህ በራመቱ ያው ሁላችንም የጀነት አድርጎን በዲኑ አንድ እንዳደረገን ጀነትም ላይ አንድ እንዲያደርጋ ምኞቴ ነው። ይዛ ሁሉ ኸይርን እኔም ለዱአው አሚን ይሁን። ምን ነው አሚን ብያለሁ። በመጨረሻ ምናልባት ይህንን ቪዲዮ ለሚከታተሉ ለሚያዩት ወንድም ወንድሞቻችን ማስተላለፍ የምትፈልገው ነገር ካለ ይልስጣለው። በመጀመሪያ ደረጃ እስልምና ላይ እስልምናን ማወቅ ለሚፈልጉ ሰዎች እና ሁለተኛ ነገር ደግሞ እስልምና ሌላ ያሉ ሰዎች ነው። የመጀመሪያው እስልምናን ማወቅ ለሚፈልጉ ሰዎች እስልምና ያው ለሁሉም የተግራራ ምንም አይነት የሆነ ሚስጥራዊ የሆነ ነገር የሌለበት የትኛውንም ጥያቄ ተጠይቆ ለየትኛውም ነገር ምላሽ ያለበት እስልምና ማለት ለኔ ህይወቴ ነው። ሌሎቻችሁም ያው እንደኔ ወደ እስልምና መምጣት ለምትፈልጉ ያው በሩ ሁል ጊዜም ክፍት ነው። ፕሮግራማችን ይህን ይመስላል። ፕሮግራማችን ስለተከታተላችሁ ባላችሁ እናመሰግናለን። በቀጣይ በሌላ ቻሌንጅ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።